ሰላም ጤና ይስጥልኝ ተመልካችና አድማጮች፣ ውድ ቻናል ቤተሰብ ተከታታዮች፣ አሁን የወጡ የሚገኙ መረጃዎች አሉ። የአማራ ክልል ከፍተኛ ፍርድ ቤት ለ25 ዓመት ዶክተር አንዱ አለም የገደለው ወስኗል። እነዚህን ጉዳዮች እንዳሳለን የመንግስት ያቀረበላቸውን የሰላም ጥሪ ተቀብለው እየገቡ አሉ። እነዚምህ ጉዳዮች የምንመለከታቸው ይሆናል ማለት ነው። በተለይ በዶክተሩ ጉዳይ በጽኖት የምንመለከተው ጉዳይ ነው። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ወደ ቀዳሜ ወደምናደርገው መረጃችን ቀጥታ የምናልፍ ይሆናል በመተማ ወረዳ ሲንቀሳቀሱ የነበሩ ታጥቀው መንግስት ያቀርበላቸውን የሰላም ጥሪ በተለይ ልዩ ቦታው ኩኪት ተብላ በምትታወቅ ቀጠና ታጥቀው ሲንቀሳቀሱ የነበሩ ወንድሞች መንግስት ያቀርበላቸውን እስከነ ሙር ትጥቃቸው ተቀብለው ገብተዋል አንደኛ አማረ ውበት ተብሎ የሚታወቅ ሁለተኛ ዮሐንስ ጦተው እንዲሁም አትክልት ደባሽ እና በመጨረሻም ባዩ አንዳርጌ ታጥቀው ሲንቀሳቀሱ የነበረው በተለይ በዚህ ቀጠና የካራማራ ቡድን ወይም ደግሞ ብርጌድ አባልነት የነበሩ ናቸው። ከዚህ ብርጌድ በማፈንገጥ የመንግስትን ያቀርበላቸው የሰላም አማራጭ ተጠቅመው በታን ሰላም ይቅደም በማለት ቀሪ ወንድሞቻችንም በዚህ ብትቀበሉ መልካም ነው እና ካራማራ ማለት በዚህ በፊትም በተለይ እነቴዲ መንግስት ያቀርበላቸው የሰላም ጥሪ ተቀብለው ገብተው እንደነበር እናስሳ ተመልሰው ደግሞ ወደዚያ እንደመጡ። ስለዚህ የካራማራ በጎንደር ከሚገኝበት ዋነኛ ቡድን ከዚህ አባልነት የነበሩ እነዚያ አራት ወንድሞች መንግስት ያቀርበላቸውን የሰላም አማራጭ ተጠቀሙበታል። እንዲሁም በተመሳሳይ መልኩ በወገራ ወረዳ አካባቢ ታጥቀው ሲንቀሳቀሱ የነበሩ ወንድሞችም መንግስት ያቀርበላቸውን እስከ ነሙል ትጥቃቸው ተቀብለው ገብቷል ማለት ነው። ሌላኛው ጉዳይ በጣም ከምናነሳው ጉዳይ አንዱ የህገ ወጥ የጦር መሳሪያ ዝውውር ህግ ማስከበር ዘመቻ መንግስት በወሰደ በቁጥጥር ስር አውሏል። ህገ ወጥ ኮንትሮባንድ እንግዲህ የጦር መሳሪያ እንደ ንግድ እያዩት የሚንቀሳቀሱ ታጣቂዎች ወንድሞችም ወይም ደግሞ ኔትወርክ አለ። ይህን ሰንሰለት እንግዲህ ጥብቅ የኬላ ፍተሻ በማድረግ የጦር መሳሪያ ዝውውር የሚያደርጉትን በቁጥጥር ስር አውሏን። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ጀሌ ጥሙጋ ወረዳ ተብሎ በሚታወቀው ሰንበቴ ከተማ ላይ በተደረገ ጥልቅ የኬላ ፍተሻ በቁጥጥር ስር አውሏል። በተለይ በቁጥጥር ስር ከዋሉት ሁለት ዲሽቃ የዲሽቃ ተለዋዋጭ ወይም ደግሞ የቅያር መሳሪያዎች በሙሉ በቁጥጥር ስር ነው ያዋለው። በተለይ በዚህ ቀጠና እንግዲህ ተደጋጋሚ የጦር መሳሪያዎችን በተተኳሾችን በርካታ የጦር መሳሪያዎችን በቁጥጥር ስር ማዋሉ ይታወቃል። አሁንም የጦር መሳሪያ መለዋወጫ ከና ዘዋወሪው ግለሰብ ጋር በቁጥጥር ስር በዚሁ ቀጠና አውሏ ማለት ነው። በእጅግ እናመሰግናለን። ቀሪ ወንድሞችም መንግስት ያቀርበላችን የሰላም ጥሪ እየተቀበሉ ስለሚገኙ እናንተ ይህን እድል ተጠቀሙበት። ሰላም ይቅደም፣ ጽንፍ ይውደም። መንገድ በመዝጋት በኬል በቀረጥ ስም መዝረፉ አይጠቅመም። ይህ የአማራ የሉና ጉዳይ ሊሆን አይችልም ሌላኛው በጣም ከምንመለከተው ጉዳዮች አንዱ የዶክተር አንዱ አለም ዳኜ ግድያ በተመለከተ እንግዲህ ይህን ድርጊት የፈጸመው በቁጥጥር ስር እንደዋለ እናስታውሳለን በአንድ ቪዲዮ ማስታወሻቸዋለሁ ይህ ተከሳሽ እንግዲህ እሱ ባል ተብሎ የሚታወቀው ግለሰብ ጥቅም ጥር 24 ቀን 2017 ዓ.ም ከምሽቱ አንድ ሰዓት ተኩል ገደማ በፈጸመው ወንጀል በተለይ ባህር ዳር ከተማ ሰባት ዓመት ቀበሌ ልዩ ስሙ እንግዲህ ቆሽ ተብሎ በሚጠራው ቦታ የጦር መሳሪያ በመያዝ ግለሰቡ ከስራ ሲመለስ ወደ ቆሽ አካባቢ ተብሎ ወደ ሰባት ዓመት በሚያቀናበት ሰዓት ህይወቱ እንዳለፈ እናስታውሳለን። ይህን የፈጸመው ግለሰብ እንግዲህ በቁጥጥር ስር ውሎ በዛሬው እለት እንግዲህ በአጠቃላይ በ25 ዓመት ጽኑ እስራት እንዲቀጣ በሙሉ ድምጽ የአማራ ክልል ጠቅላይ ፍርድ ቤት ውሳኔ አሳርፏ ማለት ነው እንግዲህ ለ25 መት ጽኑ ስርዓት ነው የተቀጠው። በጣም ከሚገርመው ይህ እንቁ የሆነ ዶክተር እጅግ እጅግ እጅግ ለማግኘት ከባድ የሆነ ዶክተር በተራ በተራ ግለሰቦች እንግዲህ ህይወቱን ማጣት እጅግ ያሳዝናል። ከፍተኛ እንደ ክልልም እንደ ሀገርም ኪሳራው እንደነዚያን ዶክተሮችን ማጣት። ለዛ ነው ታጥቃችሁ የምትንቀሳቀሱ ወንድሞች ፊታችሁን ወደ ሰላም አዙሩ። አሁን የሚደረገው ገታ አሁን የሚደረገው ዘረፋ የእናንተ የተወለደ ውጤት ነው። ይህ ዶክተር ቢቆም ወይ አግተው ይወስዳሉ ወይ ብዙ ብር እንደሚጠይቁ ይታወቃል። አሁን ዛሬ በእጅጉ ተስፋፍቶ እየተሰራ የሚገኘው ይህ ጉዳይ ነው። ለዛ ነው ሰላም ይቅደም የምንለው። ይህ ማስተባበያ የሚሰጡት ዋጋ የለው። 25 ዓመት ጽኑ ስራ፣ 30 ዓመት እድሜ ልክ ቢሰጠው ይህ ዶክተር አይመለስም። እንደ ሀገር፣ እንደ ክልል ከፍተኛ ኪሳራ ነው የገጠመው። ስለዚህ ቀጣይነት እንዳይኖረው ከስር መሰረቱ ለማምከን እናንተ ጫካ ያላችሁ የታጠቃችሁ ወንድሞች ለሰላም ቅድሚያ ስጡ። ብዙ ምሁር የሚሆኑትን እያጣን ነው። ትምህርት ቤቶችን በመዝጋት ብዙ ምሁሮች የሚወጡትን ልክ እንደ ዶክተር አንዶለም አይነት የሚማሩ ታዳጊ ሕጻናትን እያጣን ነው። ለዚህ ደግሞ እናንተ ታጥቃችሁ ያላችሁ ፊታችሁን ካላዞራችሁ ብዙ ምሁራን እየገደላችሁ መሆኑ አንዱ አማላካችሁ ጉዳይ ነው። ለዛ ነው በጽኑ የምናወግዛችሁ ሰላም ይቅደም የምንለው በምክንያት ነው። ህገወጥ ኮንትሮባንድ እንዴ አይጠቅምም። እገታ፣ ኬላ መዝጋት፣ መንገድ ዘግቶ በቀረጥ ስም ብር መዝረፍ አይጠቅምም። ክልሉን እየጎዳችሁት እየቀበራችሁት ነው። ምሰብኩን ሰበካ አይጠቅምም በግልጽ ስለሚያስረዳ ነው። በዛሬው ዕለት መንግስት ያቀረበላችሁ ሰላም ጥሪ የተጠቀሙበት ወንድሞች በእጅጉ እናመሰግናለን። እንዲሁም ደግሞ የዶክተር አንዱ አለም በግፍ ህይወቱን የቀዘፈው ይሄ ወንበዴ የተሰጠው ውሳኔም በእጅ ታጥቃችሁ ያላችሁ ወንድሞች ፊታችሁን አዙሩ። ብዙ ዶክተሮችን አታሳጡት። ይህን ክልል አታውድሙት። መሰረተ ልማቶችን አታውድሙ። ሰላም ይቅደም የዘረፋችሁት ይብቃ። በቀረጽ ስም የሚደረገው ዘረፋ ይቁም። ዋናው ዓላማ ሰላም ይቅደም ነው። ጦርነት አይጠቅምም። ሰላም ይቅደም። ብዙ ዶክተሮችን አታሳጡት። ዶክተር አንዱዓለም ጥር አሁን ሁለት ዓመት ሊሞላው ነው። ስለዚህ አሁን ዓመት በሚሆንበት ሰዓት የ25 ዓመት ጽኑ እስራት መሰጣቱ የአማራ ክልል መንግስት ከፍተኛ ፍርድ ቤት መስጠቱ ጥሩ ቢሆንም ቀጣይነት አንዱዓለሞችን እያሳጣችሁ መሆኑ አማላካች መንገድ ነው። ሕጻናት እንዳይማሩ ልክ በርካታ ምሁራን እንዳይወጡ እያመከናችሁ ትገኛላችሁ። ከአራት ሚሊዮን በላይ በ2018 ዓ ም በአማራ ክልል ከትምህርት ገበታቸው እንደተፈናቀሉ ይፋ አድርጓል የክልሉ ትምህርት ሚኒስትር። ስለዚህ ይህ ብዙ ምሁራን እየገደላችሁ መሆኑ ግልጽ አመላካች ነው። ታጥቃችሁ ያላችሁ ተመለሱ፣ ይብቃ፣ ሰላም ይቅደም። ክልሉን ለመመለስ ከፍተኛ የኢኮኖሚ ቀውስ ውስጥ ነው የከተታችሁት ግልጽ ነው ገና እናንተ ዛሬ 5 6 7 8 10 አመት የረጅም ትግል እና ከሄዳን ብላችሁ ነድፋች በምትንቀሳቀሱበት ሰዓት ክልሉን ኔጌቲቭ ልትከቱት እንደሆነ አመላካች ጉዳይ ነው 4 ኪሎ አትስቡት አይሆንም አይታሰብም በጉልበት አይታሰብም በሰላማዊ በሰለጠነ መንገድ ስልጣን የሚያዝበት መማራጭ እያለ ይህን ብትጠቀሙ ያዋጣችኋል እላለሁኝ። ውድ ቻምፕስ ሰዎች ለሰላም ዘብ ንቁም። ዘረኝነት፣ ጽንፈኝነት ይውደም። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ተመኘው።